ከሸሪያ አንጻር የሞተን ሰው መሳደብ እንኳን አላህ ወሰደ፣ ትልቁ ጣዖት ተገረሰሰ እያሉ ማንቋሸሽ ትክክል ነው ወይ? ዛሬ የእግዚአብሔርን ቃል እኔና ወንድሜ መሐመድ አይምር ልናካፈላችሁ በዚህ ሚዲያ ብቅ ብለናል። እኛ የተጠራነው ከድቅድቅ ጨለማ ሁለተኛ ሞተዋል። ሬሳቸው የተኛበትን ነው ሰዎች ተበሩክ ነው ብለው ሰውነታቸውን ሲዳስሱ የነበረው የሳለህ ግመል አንደኛ አልሞተችም ለነብዩ ሳልሕ አምላካችን አላሁ ስብሓን ወተዓላ ለህዝቡ ምልክት ይሆን ዘንድ ነው ተአምር ያደረግለት። አንደኛ ኡመር ይ እስቲ ስለ ረሱል ሰለላሁ ዐለይሂ ወሰለም የሆነ ነገር ንገረን። ነቢዩ አይዋሹም እውነተኛ ናቸው። ቀጠሮን ያከብራሉ፣ ቃላቸውን ይጠብቃሉ። ጌታችን በኢየሱስ ክርስቶስ ስም እንደምን ዋላችሁ ዛሬ የእግዚአብሔርን ቃል እኔና ወንድሜ መሐመድ አይምር ልናካፈላችሁ በዚህ ሚዲያ ብቅ ብለናል። እኛ የተጠራ ነው ከድቅድቅ ጨለማ የሁላችሁ ማስመሰል መልክ ቢኖረው ኖሩ አንዳንድ ጴንጤዎች ይመስሉ ነበር። በተለይ ደግሞ አገልጋዮች። ለምን እንደዛ አልኳችሁ? ለምሳሌ ባይብል ሲናገር በግልጽና በማያሻማ መልኩ ጨለማ ከብርሃን ብርሃን ደግሞ ከጨለማ ጋር ሕብረት እንደሌለው ይናገራል። የእስልምና መገለጫ የሆነ እንዲሁም ደግሞ የኦርቶዶክስ መገለጫ የሆኑ ነገራቶችን በመልበስ የሚከበር አምላክ አምላክ አይደለም። ለአምላክ እያጭበረበርክ እያስመሰልክ ያልንከው ነገር እንደውን ክያስ መሰል ነገር ነው። ለዚህ ነው ጳውሎስ በአንደኛ ቆሮንቶስ ላይ ምዕራፍ 9 ቁጥር 20 ላይ አይሁድ ሳይሆን አይሁድ እየመሰለ አይሁዶችን ያታለል ነበር። ሮሜ ምዕራፍ 3 ቁጥር 7 ላይ ደግሞ ለእግዚአብሔር ክብር ተብሎ መዋሸት ማጭበርበር እንደሚቻል ጳውሎስ ይናገራል። ቅዱስ ጳውሎስ የምትሉትን ማለት ነው። እና በማጭበርበር ያልሆኑትን ነገር እንደሆኑትን በማስመሰል ከጨለማ ጋር ሕብረት በማድረግ የሚከበር አምላክ አምላክ ሳይሆን ሰይጣን ነው። እደግመዋለሁ፣ አምላክ ሳይሆን ሰይጣን ነው። የፓላስታይን ባንዲራ አንድ ያደረጋቸው እነዚህ ሁለት የኤምኤምኤ ፋይተሮች ማለት ነው አሁን ላይ መነጋገሪያ ሆኗል። እንደምትመለከቱት ይህ ፕሬስ ኮንፈረንስ ላይ ነው። ብዙዎች እዚህ አካባቢ ሲገናኙ ማለት ነው ፓወራቸውን ለማሳየት ያልተገባ ቃላትን እና እንደዚሁም ሲገፋፉ ነበር የሚታወቀው ነገር ግን እነዚህ ሁለት ፋይተሮች ጀምስ እና አሊ የተባሉ በፕሬስ ኮንፈረንስ ላይ እንደምትመለከቱት አንድ ነገር አንድ አድርጓቸዋል። ያም ደግሞ የፓለስታይንን ባንዲራ እንደምትመለከቱት ፍሪ ፓላስታይን የሚል ቲሸርት ነው። እንግዲህ ወደ ላይ እያነሱት ማለት ነው ይህ ሁኔታ አሁን ላይ ብዙዎች አስገርመዋል። እንዳልኳችሁ ማለት ነው እንደዚህ ኤምኤምኤ ፋይተሮች እዚህ ቦታ ሲገናኙ ማለት ነው ይገፋፋሉ። እንደውም ብዙ ሰዎች ማለት ነው ከጎናቸው ይጠብቋቸው ነበር። ነገር ግን እነዚህ ሰዎች ማለት ነው ያ የፓላስታይን ሁኔታ አንድ ላይ ያሳሰባቸው ይመስላል፣ እና በዚህ በፓላስታይን አንድ ሁኗል። በሰላም ጨርሰውታል ማለት ነው። አሁን ላይ የነዚህ ፋይተሮች ተግባር ብዙዎችን እያስገረመ ይገኛል። እስ እስቲ ስለ ረሱል ስለ ላሁ አለይሂ ሰለም የሆነ ነገር ንገረን። ነብዩ አይዋሹም። ሁለተኛ ቀጠሮን ያከብራሉ፣ ቃላቸውን ይጠብቃሉ፣ አይባሹም፣ ጀግና ናቸው። አይሳሴቱ ቻልናቸው ናቸው። አላህን ብቻ ይዘላሉ፣ ለአላህ ይታዘዛሉ። አለቀ። የረሱል ሰለላሁ ዓለይሂ ወሰለም ስም ሲነሳ ምን ይባላል? ሰላዋት ይወርዳል። ሰላዋት ይወረዳል። ነቢዩን ተወዳቸዋለሁ። አዎ፣ ለምን የአላህ ማይ ከኛ ስሙ እና የኛ የእኛ ምንድን ናቸው? የኛ መልእክተኛ የእኛ ነብይ ናቸው የኛ ነብይ ከሸሪያ አንጻር የሞተን ሰው መሳደብ እንኳን አላህ ወሰደ ትልቁ ጣዖት ተገረሰሰ እያሉ ማንቋሸሽ ትክክል ነው ወይ والله للاسف الشديد هي በጣም አሳዛኝ ነገር ነው በሞት ማንም ሰው መደሰት አያስፈልግም እና እነከ መይቱን ወእነሁ መይቱን አለ አላህ Subhanahu Wa Ta'ala ቁረይሾቹ ነብዩን ሊሞቱላቸው ይመኙ ነበር ሁል ጊዜ

ጥላትህም ሆነ ወዳጅህም አንተም ትሄዳለህ። ስለዚህ በሞት ማንም ሰው መደሳት አያስፈልግም ማለት ነው። እና ደግሞ እንደዚህ በዛአ ወሰን ያለፈ ነገር መናገር አይገባም። ሐታ ካፊር እንኳ ቢሆን አንድ ሰው ሸማተ ማድረግ አይገባውም። አንድ ሰው መከራ ሲደርስበት ማጽናናት እንጂ ደግሁን ሃል ምናምን ብሎ መናገር ይሄ እስላማዊ ባህሪ አይደለም። ይህን በማለት ጥላቻ ነው የምታተርፈው፣ ውግዘት፣ ትዝብት ነው የምታተርፈው እንጂ የሚያመጣው ጥቅም የለም ማለት ነው። እና ሰውን እንደዚህ ሞራል የሚነካ ነገር ላተስቡል አሟት ብለዋል። ደግሞ ነቢዩ ዐለይሂ ሰላም በግልጽ ሙታትን ሙታንን አትስደቡ ብለዋል። እና ነቢዩ የከለከሉትን ነገር እንዴት ነው የምንሰራው? ላተስቡል አሟት ፈናው ቀዳ አፍተው ላ ረቢም መጥፎም ቢሆኑ መልካምም ቢሆኑ ወደ ጌታቸው ሂደዋል። ስራቸው እዛ፣ ሂሳባቸው ይጠብቃቸዋል። አንተ መስደብህ ምን ቤት ነህ ያሉት ነው። አንተ መስደብ ተሱኡል አህያ ይሄ ቤተሰብን ዘመድን ማስቀየም ነው ትርፉ ማለት። ስለዚህ ደግሞ ሙስሊሞች በሚሆኑ ጊዜ የበለጠ ያው ልዩነትን ቅራኔን ማስፋት ነው እንጂ ምንም። ሰው ደግሞ ደራ ውስጥ ከገባ ራሱን መቆጣጠር አይችልም። ያ ደግሞ አጠፋውን ይሰጣል። አንተ ማጠፋውን ትሰጣለህ። ሁልጊዜ ዶሮ ንክሻ ላይ ነው የምትኖረው ማለት ነው። እና ሰው ደግ ሆኗል እንትን ሆኗል፣ እኛ በመመኘት ሰውን አንገልም። ደሞ በእንት ማዳንም መግደልም አንችልም። ይህ የአላህ ስራ ነው። የአላህ ስራ በሚፈጸምበት ጊዜ አላህ ያለው ሆነ ነው የሚባለው እንጂ ደግ አድርጎሃል ምናምን ምሎ በሰው ላይ እንትን ማለት የጣም አስቀያሚ ነገር ነው እና ምናልባት አንዳንዶቹ በስሜት የድኑን ለውስት ግንዛቤ የሌላቸው ሰዎች ናቸው። የዚህ ነገር የሚታይባቸው አግባብ አይደለም። ሰው በህይወቱ መምከር መገሰጥ ያለ ነው እና ተሞተ በኋላ ግምን ትለዋለህ ምክንያቱም ያንተን ምክር ያንተን ተክስ አሰምቶ አይጠቀምም እና የበለጠ እንዲያውም ቁስል ነው የምትጨምረው እና ላተሱቡ ለአሟት ብለዋል ነው በቀላሉ ሙታንን በመጥፎ ማንሳት አያስፈልግም። የሰራውን ሰርቶ ሄደል ሂሳቡ አላህ ዘንድ ነው። እኔ ለራሴ አላ የሆነኝ ማለት አለብን እንጂ ሰውን መዝለፍ ማያዝ አይገባም ነው ሰላም አለይኩም ወራህመቱላ ወበረካቱ እንዴት ዋላችሁ ኡስታዝ ሳሰንታጁ ትናንትና በፌስቡክ ገጹ ተበሩክ በቁርአን የሚል ጽሁፍ ጽፎ አነበኩት ለመሆኑ ኡስታዝ ሳሰንታጁ አላህም ባትፈራ አድናቂዎችን ተከታዮችን አትፈራም እንዴ ተበሩክ በቁርአን የሚል የሐሰት ጽሁፍ የጻፈው ለምን ነው ታውቃላችሁ ባለፈው የፋና ቴሌቪዥን የሃጂ ሙፍት የቀብር ስነ ስርዓትን በቀጥታ አስተላልፎ ነበረ እናም ሲያስተላልፍ ጀናዛው የሙፍቲ ሬሳ የተኛበትን ቦታ እየዳሰሱ ቦታውን ሬሳ የተኛበትን ቦታ እየዳሰሱ ሰውነታቸውን እየቀቡ የነበሩ አሸራኪ ሰዎችን እንዴት እንደዚህ አይነት ሽርክ ይሰራሉ የሚል ተቃውሞ ተነስቶ ነበረ። ሰዎቹ ሬሳው የተኛበትን ቦታ ዳስሰው ሰውነታቸውን የቀቡት ያሽርኩ ችግር የለውም እንደውም መረጃ በቁርአን አለ ብሎ እንደ መረጃ ያቀረበው ምንዶ አምላካችን አላህ Subhanahu Wa Ta'ala ለነብያት የሰጣቸውን ተአምራት ነው ያቀረበው። ለምሳሌ ለነብዩ ሳሙኤል የታቦት ተአምራት የተሰጠውን አንደኛ ሁለተኛ የሳልህን ግመል፣ ሶስተኛ ደግሞ ምንድን ነበር ያቀረበው፣ የነብዩ ዮሴፍንና የነብዩ ዩሱፍንና የአባቱን የነብዩ ያዕቆብን ትርክትን ያቀረበው። እልክ ግን የዚህን ያክል ሰውን እንዴት እውር እንደሚያደርግ ከኡስታዝ አዘንታጁ በደንብ የተረዳውት ሀጂ ሙፍቲ ነብይ ናቸው እንዴ? ሀጂ ሙፍቲ አንደኛ ነብይ አይደሉም፣ ሁለተኛ ሞተዋል። ሬሳቸው የተኛበትን ነው ሰዎች ተበሩክ ነው ብለው ሰውነታቸውን ሲዳስሱ የነበረው። የሳሌህ ግመል አንደኛ አልሞተችም። ለነቢዩ ሳሌህ አምላካችን አላሁ ሱብሐነሁ ተዓላ ለህዝቡ ምልክት ይሆን ዘንድ ነው ተአምር ያደረግለት አንደኛ ነገር። ሁለተኛም በነብዩ ዩሱፍ እና በነብዩ ያዕቆብ በአባቱ መካከል የተደረገው ዩሱፍ ለምልክት ልብስ ለአባቱ የላከው አይኑን እንድድን ያም ልብስ ከሬሳ ጋር ምንም ግንኙነት የለውም። ሲቀጥል ደግሞ ለነብዩ ሳሞል የተሰጠው ታቦት፣ ታቦቱ ምንድን ነው? ፊ ሰኪነቱ ሚነላህ ነው የሚለው በነገራችን ላይ ሱረቱ ልበቀራ 248ኛው አንቀጽ ላይ ያለው እስራኤላውያኖች ምልክት ይፈልጉ ነበረ። እስራኤላውያኖች ራሳቸውን ነፃ ለማውጣት ጦርነት መግባት ፈልገው እንትን ነው የሚመራ ንጉስ ያስፈልገናል ብለው ወደ ነቢዩ ሄዱ ነው የሚለው ቁርአን ላይ ያለው ነብዩ ስም አልተጠቀሰም። ግን ተፍሲር ኢብኑ ከሲር ያ ነብይ ሸምዖን ነው ይላል። ሸምዖን ብሎ ማለት መጽሐፍ ቅዱስ ላይ መጽሐፈ ሳሙኤል ላይ ያለው ነቢዩ ሳሙኤልና ሳኦል ናቸው። ሳኦል በነቢዩ ሳሙኤል የተቀባ ንጉስ ነው። አምላካችን አላሁ ሱብሃነሁ ወተዓላ በሱረቱል በቀራ አንቀጽ 248 ላይ ጠቅሶታል፣ የሳሙኤልን እና የሳኦልን ማለት ነው። ስለዚህ ያንን ተአምራት ነው ያደረገው። ምንድን ነው ሳኦል ማለትም እንትን ነው ባረ ጣሉት፣ ጣሉት ከአምላክ ከአምላካችን አላሁ ሱብሃነሁ ወተዓላ የሆነ ንጉስ እንደሆነ ያምኑ ዘንድ አምላካችን አላሁ ሱብሃነሁ ወተዓላ ከሙሳና ሃሩን ከቤተሰቦቻቸው የሆነ ምልክት ታቦት መላእክቶች ተሸክመው ያመጡላቸው እንደ ምልክት ነው። ያ ለነብዩ ሳሞል የተሰጠ ምልክት ነው። ነብዩ ሳሞል አልሞተም፣ ጣሉትም አልሞተም። በዛ ላይ ደግሞ ታቦቱ ምንድን ነው የተባለው? ሰኪነቱ ሚነላህ ነው የተባለበት እንጂ የሳኦልና ማለትም የሸምዖንና የጣሉት መንፈስ አለበት አይልም። እንዲህ አላህ መፍራት ተውክ ማለት ነው። ውስታ ሳሰንታጁ እንዲሁ እኔ እንዴት እንዳሳዝነኝ ላይ አልሞትም እኮ ሰዎቹ አልሞትም። እንደዚህ ተአምራትን ያደረጉት ሰዎች ነብያቶች ናቸው። ከአላህ የተሰጣቸው ተአምራትን አልሞቱም። አንተ ከሞተ አንድ የሃይማኖት አባት ጋር እንዴት ነው የምታወዳደራቸው? ሐራም አለይክ፣ ወላህ ሐራም አለይክ። ምን እንዳስታወስኩ ታውቃላችሁ? እዚህ ሶሻል ሚዲያ ላይ ንጽጽር ስናደርግ ብዙ ክርስቲያኖች በቃ ብዙ ክርስቲያኖች ሳይሆን ሁሉም ክርስቲያኖች የኢየሱስ ክርስቶስ ሐዋርያቶች በኢየሱስ ፈጣሪነት የሚያምኑ ነበር የሚመስላቸው እና ሐዋርያት በኢየሱስ ፈጣሪነት አያምኑም ስንላቸው የደነገጠው ያለቀሱ አሉ። ይህም ተራውን አማኝተውት የሃይማኖት ሰባኪ የሆኑ የፕሮቴስታንት ሃይማኖት ሰባኪ የሆኑ አንድ ለምሳሌ ምንድን ያለው የኢየሱስ ክርስቶስ ሐዋርያቶች ለምሳሌ ያክል ጳውሎስ በኢየሱስ ፈጣሪነት አያምንም ስንለው አያምንም እንዲ ብሎ እኛን ነው የጠየቀው የጠየቁ አስባችታል። መጽሐፍ ቅዱስ እንዲገልጦ መድረክ ላይ ቆሞ በፕሮቴስታንት ቤተክርስቲያን ሃይማኖት ስብከት የሚሰብክ ሰው ነው አዎ ጳውሎስ በኢየሱስ ፈጣሪነት አያምንም አልነው። ሂዶ መጽሐፍ ቅዱስ ላይ አረጋገጠ። እውነትም ጳውሎስ በኢየሱስ ፈጣሪነት አያምንም። ነገር ግን ይህን ነገር በቃ ኢየሱስ ክርስቶስ እኮ ፈጣሪ አይደለም፣ እናመሰግናለን፣ እንኳን ነገራችሁን፣ እስከ ዛሬ ኢየሱስን ፈጣሪ ስንል የኖርነው በሐሰት ነው ብሎ አላለም። እልክ ይዞት እስቲል እስካሁን ድረስ እየሰበከ ነው። የሃይማኖት ሰባኪ ነው። እንደው ፎቶም እናደርግላቸዋለሁ። ስለዚህ እንደዚህ እውነት እያሳየናቸው በእልክ እንደዚህ አይነት ገደል የምትገቡት ለምንድን ነው? እልክ እውነት ነው እንዴ? እንዴ ብትጠሉንም እኮ እውነት ነው እየነገርናቸው ያለ ነው። ለምሳሌ ያለ አምላካችን አላሁ ሱብሃነሁ ወተዓላ ቁርኣን ላይ ምንድን ነው ያለ በሱረቱል ፋጢር አንቀጽ 14 ላይ ብትጠሯቸው ጥሪያችሁን አይሰሙም ይላል አምላካችን አላሁ ሱብሃነሁ ወተዓላ። ከአላህ ውጭ የሚጠሩ አካላቶች ቢጠሩ ጥሪያቸውን አይሰሙም እንኳን ሊባርኩ። ስለዚህ ሀጂ እንኳን ሞተው በሕይወት እያሉ ድረሱልን ተብሎ ቢጠሩ አይደርሱም። ስለዚህ ሀጂ የሚጸልዩት የሃይማኖት አባት የሆኑት ለራሳቸው እንጂ ለእኛ አይደለም። ሰው ጽድቅ የሚያጸድቀው ለራሱ ነው። ጽድቁ በላው ላይ ነው፣ ኃጢአቱም በኃጢአተኛው ላይ ነው፣ ጽድቅም በጻዲቁ ላይ ነው እንጂ የሌላ ሰው ጽድቅ ለሌላ ሰው አይሆንም። የሌላ ሰው ኃጢአት ለሌላ ሰው አይሆንም። አንቀጽ 14ና አንብቡት። ብትጠሯቸውም ጥሪያችሁን አይሰሙም ይላል አምላካችን አላ በስረቱ ልአሕቃፍ አንቀጽ አምስትና ስድስትን አንብቡት። እስከ ትንሣኤ ቀን ድረስ ለእርሱ የማይመልስለትን ጣዖት ከአላህ ሌላ ከሚጠራ ሰው ይበልጥ የተሳሳተ ማን ነው ይላል። እነርሱም ከጠሪያቸው ዘንጊዎች ናቸው ይላል። ስለዚህ ከአላህ ውጭ የሚጠሩ ማንኛቸው ነገሮች አይሰሙም እነዛን የሚጠራ ደግሞ የተሳሳተ ሰው ናቸው ይላል። አምላክ አላህ በሱረቱ ልሓጅ አንቀጽ 73 ላይ ከአላህ ውጭ ያሉ ነገሮች ብንጠራቸው የማይሰሙ አቅም የሌላቸው ዝንብን እንኳን መፍጠር የማይችሉ ናቸው ይላል። በሱረቱ ሰብ አንቀጽ 22 እና 23 በደንብ አንብቡት። አንቀጽ 22 ላይ እነዚያ ከአላህ ሌላ አማልክት ብላቸው የምታስቧቸው ጥሩ፣ በሰማያትም በምድርም ውስጥ የብናይ ክብደት ያክል ምንም አይችሉም። የብናይ ክብደት ያክል እንኳን ምንም ዋጋ የሌላቸው ናቸው። ከአላህ ውጭ የሚጠሩ በሱረቱ ነምል አንቀጽ 62 ላይ ወይም ያ ችግረኛን በለመነው ጊዜ የሚቀበል መከራንም የሚያስወግድ በምድር ላይም ምትኮች የሚያደርጋችሁ ይበልጣልን? ወይስ የሚያጋሩት፣ ከአላህ ጋር ሌላ አምላክ አለን? ጥቂትንም አትገስጹም ይላል። ስለዚህ ከአላህ ሌላ የምንጠራው የብናኪን ያክል እንኳ ዋጋ የሌለው ነገር ሊሰማን የማይችል ነው። ስለዚህ ሀጅ ሙፍቲ፣ አላህ ይዘንላችሁ። የሃይማኖት አባት ናቸው እንጂ ከአላህ ውጭ ጠርተናቸው ሊሰሙን ሊባርኩን የሚችሉ አይደሉም። እልካችሁን በልክ አድርጉት። ከአክሱም ሚናራ ተጣሪው ሲጣራ አህያ ወደ ሰላት አሻፈረኝ ብትል ድምፁን ላለመስማት የአንተ ድንቁርና ገደቢስነትህ ቢያሳጣ ሂዳያ ምን ማድረግ ይቻላል? ማር መቼም ማይጥማት ቢያቀምሷት ለአህያ ስማኝ አንዴ በሂጃቡ ሲልህ በኒቃቡ መልክ እየቀያየርክ ምን ብታንገላታ አይሳካለህም። ጋሻው ራሱ እኮ ነው፣ እህቴም በሂጃብ ያሳመራት ጌታ። የአንተ መነካካት የእሷን ጥንካሬ ቢያጎለብት እንጂ ለእንዳንተ አይነት ተውሳክ የትኛው ሙስሊም ነው የሚሰጠው እጅ? ደካማንን ስንል ለአላህ ብቻ ነው። መክሉቅ አካትም ዲን የነካህለታ ሴቱም ወንድ ይሆናል ሀያ አያደርግም። ፍትህ አክሱም ለሚገኙ ሙስሊም እህትና ወንድሞቻችን ሰበር ሰበር፣ በድጋሜ ለሙስሊሞች ሁሉ መድረስ ያለበት ከአክሱም የተሰማ የደረሱልኝ ጥሪ ይዤላችሁ መጥቻለሁ። ይህ ቪዲዮ በተላችሁ መጠን ኮፒ ሊንክ እያደረጋችሁ ከዚህ በፊት ስለ አክሱም የሰራውትም እንደዚሁ በጣም ሪፖርት ተደርጎበት ብራንድድ ኮትነት ብሎ በጣም አካውንቴን ሻዶባን ውስጥ ተከቶታል ማለት ነው። ያው ስትሪክ ከመስጠቱ በፊት የናንተ ኮፒ ሊንክ በጣም አስፈላጊ ነው፣ ለማለት ያህል ነው። ምንድነው የተፈጠረው? አክሱም እንግዲህ ከባለፈውም ጀምሮ ከሂጃብ ክልከለው አሁንም ቢሆን ወደ ትምህርት ገበታቸው ሴቶች አልተመለሱም። ምክንያቱም ደግሞ ፍርድ ቤቱ አለ ፍርድ ቤቱ ከነ ሂጃባቸው መማር ይችላሉ ቢልም እኛ ግን አንሰማም እኛ ግን አንፈቅድም ብሏል ማለት ነው። ስለዚህ ከፍርድ ቤት በላይ ማንም የለም። ጠቅላይ ሚኒስቴር እንኳን የሚዳኝበት የሚከሰስበት ቦታ ፍርድ ቤት ነው። በሰው ሳይሆን በህግ የሚመራው ብቸኛው የአንድ ሀገር መስተዳደር ህግ ፍርድ ቤት ነው። ስለዚህ ያ ፍርድ ቤት እየፈቀደ እናንተ ደግሞ እየከለከላችሁ እንግዲህ ጠልነታችሁን፣ ሙስሊም ጠልነታችሁን በዚህ ያህል ደረጃ ከምታሳዩን ሴቶች ተገላልጠው ስናያቸው ነው ደህንነት የሚሰማው ነው የሚሰማቸው ለደህንነታቸው ስንል ይገላለጡ ምን ማለት እንደሆነ አልገባንም ይብራራልን ሲሸፋፈኑ እንጂ ሲገላለጡ ደህና የሆኑ ያየን የለም ማለት ነው ስለዚህ ለነ የደረሱልኝ ጥሪ እንግዲህ ሁላችሁም ደርሷችሁ ሁላችሁም ዱአ እንድታደርግላቸው ለመጠየቅ ያህል ነው አዳዲስ መረጃዎችን ይ ይመጣሉ ፎሎ ማድረግ እንዳይረሳ ይመቻችሁ

መፍትሄ እስክናገኝ ድረስ ስለ አክሱም ሙስሊሞች ዝም አንልም ተባብለን ቃል ተግባብተናል። ከኛ ጋር ከሆናችሁና ካልሰለቻችሁ ይህን ቪዲዮ የቻላችሁትን ያህል ኮፒሊንክ አድርጉት። ይሄ ቻለንጅ በወንድሞች ተጀምሮ ነበር። ስንቶቻችን ተቀላቅለነዋል? ሌሎች ሀገሮች ላይ ስለ እኩልነትና ስለ ነፃነት መስዋዕትነት ሲከፍሉ በጣም እናደንቃለን። እኛስ ምን ያህል እየተወጣ ነው የምንገኘው? ይህ እንደ ሀገር የተጀመረ ቻለንጅ ነው። የአክሱም ሙስሊሞች መፍትሄ እስኪያገኙ ድረስ ዝም አንልም። ሁሌም በየቀኑ ፖስቶች ይኖሩናል። ኮፒ ሊንክ፣ ሪፖስት እንዲሁም ፎሎ ማድረግ እንዳትረሱ ከእኛ ጋር ቆሞ አንድ ላይ በመሆን ለአክሱም ሙስሊሞች መፍትሄ እናመጣለን። መልካም ጊዜ